30 ኪሎ ሜትሮችን በሚሸፍነው የጅግጅጋ ከተማ የኮሪደር ልማት ስራ በመጀመሪያው ምዕራፍ የ10 ኪሎ ሜትር ኮሪደር ልማት ግንባታ እየተከናወነ ነው የሚገኘው። እንግዲህ በዚህ የኮሪደር ልማት ስራ ላይ ከ11 ሺህ በላይ ለሚልቁ ዜጎች የስራ እድል ተፈጥሮላቸዋል። አሁን እዚህ በምገኝበት ከሰይድካ አደባባይ እስከ ካራማራ ሆስፒታል ድረስ የተለያዩ የማጠቃለያ ስራዎች እየተከናወኑ ነው የሚገኘው የእግረኛ መንገድ ስራን ጨምሮ የአረንጓዴ ልማት ስራዎች እየተከናወኑ ይገኛሉ። በዚህ አካባቢ የስራ እድል ከተፈጠረላቸው ዜጎች መካከል ደግሞ እዚህ አጠገቤ አንድ ወንድሜ ይገኛል። ሰላም ወንድሜ፣ እንደት ነህ? መቼ ነው ወደዚህ ስራ የገባው እና በአጠቃላይ ምን ምን ስራ ወደ ስራ ከገባው? አንድ ሁለት ወር ሆነዋል። ፎርም ወርኩን ሰርተን ከዛን አበባ ሳር ማለት ተክለን ከዛን ይቀጥለን አበባ ሰርቴን እናልነዋለን። አሁን የመጨረሻ ስራ ላይ የእግረኛ መንገድ እየሰራ ነው። በስራውን እየሰራው በሳምንት ሰርቼ ሰርቼ ለልጅ አስረኛ ክፍል የሚማረው ልጅ አለ ለሱ ብር ልክ ማለት ነው ልጅን እያስተማርኩ ነው። ወንድሜ ሀብታሙን ብቻ አይደለም ሌሎች ዜጎችም በጅግጅጋ የኮሪደር ልማት ስራ ላይ ገቢ ከማግኘት ጀምሮ የተለያዩ ጥቅሞችን እያገኙ ይገኛል። ለመዝናኛና ለመናፈሻ የሚያገለግሉ የተለያዩ የግንባታ ስራዎች አሉ። አሁን ደግሞ ወደዛ ሄደን በዛ አካባቢ እየተከናወነ የሚገኘውን ስራ እናስቃኛቸዋለን። ከኛ ጋሩ ሌላው እንግዲህ በጅግጅጋ የኮሪደር ልማት ስራ አንዱ አካል የሆነው የዊልዋል ፓርክ ነው። ይህ ፓርክ እንግዲህ ከዋናው የኮሪደር ልማት ከሚሰራበት መንገድ ገባ ብሎ በ1200 ካሬ ሜትር ላይ ያረፈ ፓርክ ሲሆን የተለያዩ ስራዎችንም በውስጡ ያካተተ ነው። ይህ ስራ ምን ይመስላል፣ መቼ የተጀመረ የሚለውን ደግሞ የፕሮጀክቱ ስራ አስኪያጅ ኢንጂነር ኃይለ ኢየሱስ አበበን እናናግራችኋለን። መረጃ ይሰጡናል። ጤና ይስጥልኝ። እንዴት ነው እንዴት ነው የዚህ የዊልዋል ፓርክ መቼ ነው የተጀመረው? አጠቃላይ ምን ምን ስራዎችን ነው እያካተተው በምን ያህል ጊዜ ሲጠናቀቃል? እንግዲህ ዊልዋል ፕሮጀክት ፌብሩዋሪ 15 ነው የተጀመረው። ስራዎቹ ወደ ስድስት አካሎች አሉት። አንደኛው ሚኒ ፉትቦል ስቴዲየም አለ። የባስኬትቦል ና ቮሊቦል ፕሌይ ግራውንድ አለ። ካፍቴሪያ አለ። አንፊ ቲያትር አለው። እንደገና የቺልድረን ፕሌይ ግራውንድ አለ። ወደ መቶ መኪና ና ቻርጂንግ ስቴሽን ያለው የመኪና ማቆሚያ አለ። መልካም እንግዲህ ያው ይህ የዊልዋል ፓርክ ተገንብቶ ሲጠናቀቅ በተለይ ለአካባቢው ማህበረሰብ እንደ መዝናኛ እንደ መናፈሻ ስፍራ ሆኖ የሚያገለግል በተጨማሪም ደግሞ ለከተማው የተለየ ውበትና ገጽታን የሚያላብስ እንደሆነ ከዚህ ላይ መመልከት ይቻላል። ስራው በተገቢ ሁኔታ ከተያዘለት ጊዜ ቀድሞ እንደሚጠናቀቅ እንገምታለን። ሌላኛው የጅግጅጋ ከተማ የኮሪደር ልማት ገጽታ የስራ ባህልን የቀየረ መሆኑ ነው። በሁለት ሽፍቶች በቀንና በምሽት የሚከናወነው የጅግጅጋ ከተማ የኮሪደር ልማት ስራ በምሽት ሽፍት እንዲህ እንደምትመለከቱት እስከ ሌሊቱ ስድስት ሰዓት ድረስ ሰራተኞች ስራቸውን በትጋት ያከናውናሉ። ኮሪደር ልማት ስራዎች ላይ ስራ እድል ፈጥሯል። በጥቃቅና አነስተኛ ኮንትራክተሮች በሰብ ኮንትራክትነት አጠቃላይ ከ11 ሺህ በላይ የከተማ ነዋሪዎችን የስራ እድል የፈጠረበት ሁኔታ ና ው። በኮሪደር ልማት የፈረሱና መልሶ ማልማት ስራ እየተሰራበት ሁኔታዎችንም በተጓዳኝ የስራ እድል ፈጠራ በእጥፍ እንዲያድግ ና ው የኮንስትራክሽን ዘርፉንም ቡም ያደረገበት ሁኔታ ነው ያለ ና ይሄንም ው ከፍተኛ የኢኮኖሚ መነቃቃት የፈጠረበት ሁኔታ ይገኛል ብለን እናስባለን። በፍጥነት ለማጠናቀቅ ርብርብ እየተደረገበት የሚገኘው የጅግጅጋ ከተማ የኮሪደር ልማት ስራ ሲጠናቀቅ ከተማዋን ለኑሮ ተስማሚና ውብ ማድረግ ያስችላታል።